መቼ እንደሆነ እነሱ ናቸው ሲመቻቸው የሚያሳውቁኝ። አረ አዲስ አበባ ቤቴም የሚባል ወንድም እያለኝ ነበር እና አልተመቻቸልኝም፣ አጋጣሚ የሆነው እና በቃ ሰሞኑ እናንተ ሲመቻችሁ አሄድ። ኦፍ ታይም ነገሪ ሌላ ፕሮግራም እንዳዲስ እዚህ ውስጥ ያላችሁት አሁን እንደዚህ ከሌ ከሌ እያላችሁ ከምትሉ አሁን በዚ ሰዓት ሚዲያ ብትለቁ ይሻላል። የሚጠቅመው ያ ነው። እንዲህ ብላለች መልስ ይሰጥባት ከምትሉ ስለ ሊቢያ ብታወሩ ቢዚ ብታደርጉት ጥሩ ነው። እኛ እድሜ ካለን ጤና ካለን ነገም ከነገ ወዲያ እንመጣለን። እሺ ይሁን ይህ ዩቱቤ ላይ ያው ስለ እናገራለሁ። አርቲስቶች ለምን ድምጽ አትሆኑም? ይህ ላይቫቸው ላይ ገብተው መናገር ይችላሉ። በእነሱ መሰባሰብ ይቻላል ምናምን እኛ ብቻ አይደለንም በመውራት ያለብን ይሁን። በጣም ነው ማመሰገነው። ጸሎት አድርገን አርጋለሁ። በእውነት ልጅሽ ትባረክልሽ። ኑሮ አይደለም በመኪና በፕሌን እግዚአብሔር በፕሌን በፕራይቬት ጀት ፉን ፉን እንድትይ እግዚአብሔር ያብቃሽ። አይቀርም እንደ ቬሮኒካ አይቀርም። ግድ በርቺ፣ ፎከስ አድርጊ። በተለይ ያው ልጅሽ ሶስት አራት አመት ስለሆናት ደግሞ ወይ ወንድም ወይ እህት ስጫ። አዋይ ተጠንቀቄለት ነው፣ እያለመለብኩት ነው። እንቁላሉ እንዳይበላሽ ነው። ተመታች። ምን አይነት ሰው ናት? በበላነ አረ ወይኔ ምን ይሻላል? ሴቶች፣ እንደው ቤታዮ ገብተሻል። ላይ ብትገቢ ከኔ ጋር ደስ ይለኛል። እኔ ሁላ የሆነ ነገር አለው ብቻ፣ ወዳጅ የማይቆይበት ነው ሶሻል ሚዲያ። እኔ ተረዳሁት በወዳጅነት መቆየት አይቻልም። በቃ እኔ ተረድቻለሁ፣ እግዚአብሔር ምስክር። ሶሻል ሚዲያ ላይ በወዳጅነት መቆየት የሆነ እንትኑ መንፈሱ ነው የሶሻል ሚዲያ እንጂ፣ በጣም እኮ ይዋደዳሉ ሊያና ቤታዮ። እንዲያውም ለሁለት ሆነው ነበር እንክት ሲያደርጉኝ ነበረው፣ እንክት ለሁለት ነበር የሚያደርጉ እስቲ ልጎት ታትሺ ካለች። ቤታዩ ሾፋር ጋ ሄደች የለችም። ብትኖር ሾፋር ጋ ሄዳለች እንጂ ቤታዩ ብትገባ ደስ ይለኛል በእውነት። ለሁለቱም እኔ በጣም በጣም በጣም ሊያም ቤታዩም ድምቀታችን ናቸው። ግን አንዳንዴ ሌሎች ሰዎች ምስጢር እያወጣችሁ በተለይ ሚስጠር ብላችሁ እየዋሻችሁ ለቤታዮም ለሊያም እየነገራችሁ እሷን ዲናት እሷን ዲናት እያስባባላችሁ የምትሉ እንደው እግዚአብሔር አምላክ ተው ተው ምንም ጥቅም የለው። ቤታዮ ወይ በራስሽ ላይፍ ግቢና በራስሽ ላይ ገብተሽ ኢንቫይት ላርግሽ። በራስሽ ላይፍ በራሷ ላይፍ ካለችም ልጎትታል ለምን በቃ ጸባቸው ይቁ ይብቅ። ግን እግዚአብሔር ምስክሬ ሮማንም ጂጂም ልክ አልሰራችሁ። በእውነት ልክ አልሰራችሁ። በእውነት ምንም ልክ አልሰራችሁ። እግዚአብሔር በሚያውቅ እኔ አስታውሳለሁ ከኔ ጋር እየተረጋገጠን ከሊያ ጋር ልጆቼን ማን ነው ስሟ ስትሳደብ፣ ጂጂ እንዴ፣ ልጆቹ ይሰደባል ብል ከኔ ጋር ቆጠበኛ ናት። ያ ልጆቹ ምን አርጉ ብላ የቀወጠች ልጅ ናት። ቤታም እንደዚህ ነው። ስደቢው እያሏት ብዙዎቹ አግልለዋት፣ ኢትዮጵያ የሄድኩ ጊዜ አግልለዋት፣ አልሰድበውም ብላ ረጅም ጊዜ ቆየች፣ ናት አክባሪም ነበረች። በመሀል ያው ይህ ሚዲያ ነው ደባሪ ነገር አለው። ልንነጋገር እንችላለን ግን ሶሻል ሚዲያውን በቃ ሰላም ይፈጠርባት። እንዲህ እንደኔ እኮ አንድ ሁለቴም ቢሆን ዘምራለች ቤታየው ዘምራለች። ልምጣ ሸኙኝ እያለችም ቪዲዮ ሰርታለች እንደ ጨዋታ። እርቀው እና ቤታ እንወድሻለን። እውነቴን ነው የምልሽ። እንወድሻለን እንደ ሊያ እንወድሻለን። በአካል የምትገናኙ የምትገባበዙ ሰዎች ናችሁ እና ሌሎቹ በተለይ የምታጋግሉ ሰዎች፣ እኔ እንትና በእናታችሁ ጉቺንም ፍትዋት እንደው በእግዚአብሔር ነው። ጉቺም አይ ቲንክ ቀረብ ብላችሁ ካወራችኋት ፐርሰናሊ የሆነ ችግር ያለ ይመስለኛል። አልተረዷትም ብዬ ነው የማስበው እና ጉቺ መልካም ልጅ ናት። ሊና ኔቨር ጊቫፕ እኔ በጣም መወዳት የማከብራት ልጅ ናት። በተለይ ኔቨር ሊና እኔ በጣም ወዳጅም ናት፣ በጣም ወዳለች ናት። ግን ይሆናል ሰው ሀገር ስትኖር ችግርን የማይረዱ ሴቶች ደግሞ ኢሞሽናል ናቸው እና ብዙ የውስጥ ችግሯን የሚረዳት ቢኖር ደስ ይለኛል። ጉቺ አታግልሏት ፕሊዝ፣ ሀቢባታችን ናት። ሀቢባ መልስም አትሰጥም። በነገራችን ላይ ሀቢባ ለማንም አትመልስም፣ አትመልስም ሀቢባ ማንም ምንም ቢላት የምትመልስ ልጅ አደለች። ስለዚህ ሀቢባ በውስጥም አናግሪያታለሁ። ሀቢባ ጠይቋት። ሀቢባ የአይዞሽ አይዞሽ በርቺ፣ እግዚአብሔር ከአንቺ ጋር። አሁን ጸሎት አድርጊ። ልጅ ሲሆን በጣም ያስቸግራል። ሀቢባ በጣም ስትጎዳ በልጆቹ አይቻልም። ማንም ልጁን የሚወድ ሰው በልጁ ከመጣችሁበት። እኔ ናርዲዬን አይቻታለሁ። ናርዲ ሞዴል፣ ናርዲ ልጆቿን ተሰድቦባት እንዴት እንደሆነች እንዴት እንዳበደች አይቻለም። እኔም ልጆቼ ሲሰደቡ ምን ያህል ደረጃ እንደደረስኩ ታውቃላችሁ። ልጅ ሲነካ ጥሩ አይደለም፣ ጥሩ አይደለም። ማሜ ማን ላይ ትደርሰ ማሜ እኮ ድምቀታችን ናት። ወይ ማሜ ማን ማን ማሜ ማን ላይ ትደርሳለች። ማሜ የራሷን ሙዚቃ ታዳምጣለች ትጫወታለች፣ እንደው አንዳንዴ ለባህሉ ድምቀት ትልሳለች እንጂ እኮ ማሜ ክፋት ያላት ሴት አደለች። እረ በመዳን ያለ ማሜን ማንም ጋር ታደርሷት ነው በጭራሽ በጭራሽ ማሜ ደስ ትላለች። ማሜ እኝ የምትል ሴትም አይደለችም። የሆነ ነገር ይዛ እኝ ከፍላችኋት አትልም። ጎበዝ ናት ማሜ፣ ጎበዝ ናት የሆነች ጊዜ ላይ ምናምን ልትል እንጂ እንዲህ ችክ የምትል ነው ማሜ፣ እንደዛ አይነት ነገር የላትም። ቤተሰብ ላይ አደርስ ስናትል ማሜ ማሜ ጨዋታ በቃ ሙዚቃ ትወዳለች፣ በራሷ ነገር መሆን ደስ ይላታል እንጂ ማሜ ማ ብዙ ሰው ላይ አደርስ። ስለዚህ እህቶቻችንን እናስታርቅ እናስታርቅ። በቃ ትልቁ ስራ ግን ሮማንና ጂጂኪ አስተውሉ፣ አስተውሉ፣ በእውነት አስተውሉ አስተውሉ ሮማን እና ዲጂ ኪያ ፕሊስ አስተውሉ። በጣም እንደ እድሜያችሁ እያደረጋችሁ አይደለም። በእውነት እንደ እድሜያችሁ እያደረጋችሁ አይደለም። አንድ ቀን እኔ የሆነ ሰው ጋር ስጣለ አንድ ሰው አስገብቼ አላውቅም። አንድ ሰው በራሴ ነው የምወጣው። ለምን ከኔ ጋር ነው ሰው ሌላ የምጨምረው የምቀንሰው ሰው የለኝም ራሴ እወጣዋለሁ የነበረው እንደዛ አሁንም በቃ እህቶቻችን እየመጣችሁ እንትን አትበሉ በቃ አታጣሉብን እህቶቻችን ናቸው ቤታዮ እንኳን ብትመጣ በደንብ ነው ማስገባት አታስገባትም ወይ በደንብ ነው ማስገባት ምን እኔ ነብሳ ነብሳ አልተጠፋፋን እኔና ቤታዮ መቼ ነፍስ ተተፋፈ መቼ በርስታ አልተጣለን፣ በምን አልተጣለን፣ በምን ተጣልተን ማንም ጋር በዛ ደረጃ እንትናው። ልዬ ታንኪዩ ታንኪዩ ኖ። ሊያም ክፋት የላትም፣ ቤታዮም ክፋት የላትም። ክፋት ያላቸው ሰዎች ልንገራቸው። ትንሽ ሮማን ትሻላለች። ጂጂን የሚያድግን የለም። ጅጂ በክፋት ልጆቿን ሌላውን ተው፣ እነ ሊያንስ ሊያንስ ባዳ ናት፣ ቤታዮ ባዳ ናት፣ ማናቸውም ባዳ ናቸው። በክፋት ደረጃ ጅጂን የሚደርስባት የለም እና እኔ ጸልዩላት የምትችሉ ሰዎች ጸልዩ። ውስጤ የምሻ የለውም ለመጸለይ፣ ከሌላው ከሌላው የሚታየኝ እግዚአብሔር ምስክሬ የዚህ መስኪን ወንድማችን ሆዴ ሆዴን ያለችው ነገር በጣም ያማል። ምነው ወንድማችን ነው፣ ዝም ብሎ አብረው የሆነ ጊዜ ሶስት ወር አሳለፉ ከዛ ተለያዩ። ተልተሙት ከተባለ በኋላ ምን አይነት ጭካኔ የሰው ላይ እንዳለ የምትረዳበት መንገድ ነው። ስድድብ ሊኖር ይችላል፣ ይነው ሰውን ለማብሸጥ፣ ሰውን ለማናደድ ይነው። አንተ እንዲህ አንተ እንዲህ ልንባባል እንችላለን። ሁላችንም ሁላችንም ልንባባል እንችላለን። ታሞ ሆስፒታል ገብቶ ተልተሙት ስትሞት ማየት ነው የምፈልገው የተባለ ሲባል፣ ሙሉ ፈጣሪ ድረስ። ከዛ በኋላ የሰው ጭካኔን የሰው ጭካኔን በዛ የው ትሰዳደባለህ እኮ ትላላሳለህ እኮ ችግር የለውም ግን በጣም በጣም ደስ አይልም። እና ከዛ ህይወት እግዚአብሔር ያውጣል። እንደዛ ሰው ላይ ለመጨከን ያበቃል። ምንም ነገር አይኖርም። እና ከባድ ሰዎች አሉንም ቤታዩ እየሰማሽ ነው፣ በሌላ አካውንት ምናልባትም እያየሽን ሊሆን ይችላል። ብትታረቁ ወይም ደግሞ በቃ ቢበቃችሁ ጥሩ ነው። እንደ አንድ ኖ ህይወቱን በጌታ በተቀየረ ሰው እኔን የቀየረኝ ጌታ ነው፣ ሰው አይደለም፣ እግዚአብሔር አምላክ ነው የቀየረኝ። ኤልሽዬን በውስጥ ተቆጥቻታለሁ፣ ተቆጥቻለሁ ኤልሽዬ ወዳጄ ናት። በጣም አክባሪ ናት። በጣም ደውዬ ተቆጭቻታለሁ። ኖ ሲበዛ ማሪ ይመራል? ኖ ኖ ኤልሽዬ ምንም ጥፋት የለባትም? ስለምወዳት አይደል ለስንት ዘመን ታገሰች። ተው ህሊና ይኑራችሁ። ህሊና ይኑራችሁ። ኤልሻዳይ ለስንት ዘመን ዝም አለች። ለስንት ጊዜ ዝም ብላለች። ኤልሻዳይ እውነት ተናገሩ ከተባለ ስቶሪ ላይ የጻፈች እና በስቶሪ መመለስ እኔ በተመለሰልኝ ነው የምመለሰው። በሰጡኝ ነገር እመልሳለሁ። በስቶሪ ከተናገሩ በስቶሪ ነው መመለስ ያለብናል። ብና እኔም በአሽሙር ሲነገር በአሽሙር፣ በስድብ ሲሆን በስድብ፣ በምን ሲሆን በምንትን ነው መመለስ ያለብን። በስቶሪ ሲሆን ቀኑ ሙሉ የሚዋል ከሆነ ችግር አለ ማለት ነው። ተግባባ ይሄ ነው ብዙ ጊዜ ችግር የሚፈጥረው በስቶሪ እንዲያለን በስቶሪ መመለስ በተመለሰልን ነው የምትመልሰው። እኔ እስከማቅ እና እግዚአብሔር አምላክ ቢያፋታችሁ የት ለመድረስ ነው ሁላ ጸብ የት ለመድረስ ነው? እኔ እኮ ግራ የገባኝ። ኧረ እባካችሁ እግዚአብሔር አምላክ ይቅር በላችሁ ሪ እሹን ስድብ ውስጥ አስገቧት። ያልፈለገችውም ስድብ ውስጥ እሹ የምትሳደብ ልጅ አይደለችም፣ አደለችም። ታውቃላችሁ፣ ወጣ እንዲህ ብሎ እንዲህ ብሎ የምትል ሰው አይደለችም። አሁን ገባችበት፣ ነገ በኃይለኛው ተቀጣቃች ትሆናለች። ማን ነው የሚቀር እና እግዚአብሔር አምላክ